ለእኔና ከንቱ ጉዱት መሆን አይን ለማንፈልግ ማንም ሰው የለም። እንዴት እንደዚህ በዚህ ልክ ይወርዳል? የሰው ንብረት እንዴት ትሰርቂያለሽ አንቺ? ሄሎ፣ አንዱ ለቀን አድርጌ ልመልስልሽ ይባላል

ሰላም ሰላም፣ እንዲላችሁ የተወደዳችሁ ውድ የሶሲ ፋሚሊዎች ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ሶሲ ልደቴን ለማክበር እዚህ ድረስ መጥታለች። እውነት በጣም ደስ ያለኝ። ዛሬ ግን የሆነ ያሰብኩት ነገር አለ። ሶሲ ጠፍታለች ከሚዲያ እና አሁን ወደ ሱቅ የሆነ ዕቃ ጊዜ ብዬ ልኪያት አለው እና ያበደ ያሰብኩት ፕራንክ አለ ቤተሰብ ማሩ ይቅርበሉ። በሉ እንግዲህ ሶስዬ፣ ምንም ማድረግ አይቻልም። እና ቤተሰብ ያበደ ፕራንክ አስቤ ያለው እሱ ምንድን ነው ካላችሁኝ፣ ትላንት ስጦታ ሲሰጠኝ ነበር እና የስጦታዬን የአንገት ወርቅ ተሰጥቶኛል እና ያንን እና ደግሞ አንዳንድ የእጅ ተሰጠኛለን። ያ ነገር ጠፍቷል። ደብቄዋለሁ እና ጠፍቷል። ከአንቺ ውጭ ማንም አልወሰደም። እኔና እሷ ነው እንዴት ውስጥ ያለ ነው ከአንቺ ውጭ ሌላ ሰው መተወሰደ ሰው የለም። አንቺ ነሽ ወሰድሽው ብዬ ቀውጥ ላደረገው ነው። ቀውጥ ያደረገዋለሁ ብቻ። ቤተሰብ የትም ሳትሄዱ አብራችን ቆዩ። ሶሲ እንግዲህ ማበዱ አይቀርም። አላቅም ምን አይነት ሪያክሽን እንደምታሳይ የጠበኳት ነው። አብራችን ቆዩ። ባይዘዌ ላይክ፣ ሼር አርጉላት፣ አበረታቱ እውነት ሰብስክራይብ አርጓት፣ አስር ሺህ ያስገባት ምርጥ ልጅ ናት እና ቤተሰብ ጠብቃት እንዳትመጣ ቤተሰብ እንግዲህ እየጠበኳት ነው እና ቆይታለች

ሌባ አለ የዚህ ቤት ከኔና ካንቺ ውጭ ሌባ ማን አለ? እዚህ ውስጥ ነበር ያደረግኩት ታውቂያለሽ እዚህ እቃ ውስጥ ነበር ያደረግኩት የለም እኮ የለም ብዬሻለሁ ዝም ብለሽ እዛ ጋ የምትበረብሪው የለም ማለት እዚህ እንዲህ አይነት አመላለፍሽ በጣም ነው። ግራ አይገባም። ምናልባት አጓግቶሽ ሊሆን ይችላል፣ ግን እንደዚህ ማድረግ በጣም ይደብራል። የእውነት ምናልባት ይሄ አጓግቶሽ ሊሆን ይችላል፣ ግን ይደብራል ማንም

እኔ አሁን ዕቃ ለመግዛት ወጥቼ የምር በጣም ነው የሚደብረው። ምንም ያሰብኩት ነገር ተመልካች ራሱ እንዲያውቅ ፈልጋለሁ። ከአንቺ ውጭ ማንም የወሰደ ሰው የለም? እኔ ትናንት ነው ሰው የሰጠኝ። ምናልባት ወደሹ ሊሆን ይችላል፣ ግን እንደዚህ አይደረግም፣ የምር አይደረግም። በጣም ነው የሚደብረው። አሁን ካስቀመጥሽበት ሳይንስ አስቀመጥሽበት፣ ሌላ ማለት ሌላ ድብርት ውስጥ ሌላ ቅያሜ ውስጥ እንዳንገባ። ለምን እንገባለን ሌላ ቅያሜ ውስጥ? የምር የሆነ ቦታ ተሸሽጎ ይሆናል። እሺ፣ አስቀመጥሽበት። የእጅ አመል አለብሽ። ሄሎ፣ ስርዓት ያዢ። እኔ ፈልግ። ሄሎ፣ እንዴት ነው የአንችን እቃ የምችለው? እኔ ከአንቺ ጋር አብሬሽ በነበርኩ ሰዓት እንደዚህ አይነት የእጅ አመል አለብኝ አውቃለሁ። ምናልባት ስለወደድሽው በጣም ያደናነች ነበረ። በጣም ያምራል እያልሽ ነበረ። ታዲያ አያምርም? የሰው ንብረት ውስጥ ስርዓት ያዥ ማለት አለ እ በሰው ለመንካትም

ሄሎ አብረን አለን እንደ ማታ አትያየ ነው። አሁን ብዙ ወሬ አልፈልግም ወይ እኔ ሌባንሽ ብዬ አፌን አውጥቼ ህዝብ ፊት ማዋረድ አንቺን አልፈልግም። ገባሽ? አሁን ስጭኝ ቶሎ፣ ማንም ሰው የለም የለም አልኩሽ። ሂጂና ፈልገሽ ስጭኝ። ካለ አይ ክብርሽ አሃ እለት እለት አሁን ልጅ

ጀመር ማለት ነው። እኔ ምንም ነገር ማየት አልፈልግም። ቦርሳሽን ይዘሽ ጥርግ ብለሽ ከዚ ቤት እንድትወጪ ነው የምፈልገው። ምንም ነገር አልፈልግም። አለቀ በቃ። በመጣሽበት፣ በጣም ነው ያሳፈርሽ። እኔ ጓደኛ መስለሽ ማለት ነው አክብሬ፣ ግን አንቺ ወዴት ነው ሞጣ? አንቺ ለምሳሌ በጣም እየጠረጠረሽም እኮ ነው። እኔ አንቺ ዕቃ እንዴት ነው ምንድን ነው አንቺ የምታወሪው? ምንድን ነው የሌባ አይነ ደረቅ ደግሞ ታለቅሳለች። ከዚህ በፊት እቃሽ ነክቼ እንኳን ያን ፍቃድ አይደል? በጣም የእውነት እኔ ለሷ አክብሪያት ነው እና ሰው እንዴት እንደዚህ በዚህ ልክ ይወርዳል? የሰው ንብረት እንዴት ትሰርቂያለሽ አንቺ? ሄሎ አንዱ ለቀን አድርጌ ልመልስልሽ ልሽ ይባላል። እሺ የሰው ንብረት ሄደሽ ፈትሸሽ ሄለን፣ እኔ እንደዚህ ባለጌ ያሳደገኝ ሴት አይደለሁም። ሄለን በጣም አሁን ሌባ አንቺ ሴት ነሽ ሲጀመር። በጣም ነው የሚደብረው አክብሬሽ ነው ቀንሽን ለማሳለፍ የመጣሁት ማለት ነው። አይሰርቅም አይሰርቅም እሺ። ሌባንሽ በጣም ታስጠያለሽ። ሄለን ነገ የሚቆጥሽ እግዚአብሔር ስራት ይሆናልሁ ነው

እኔ ሌባ ሰው አልፈልግም። እኔ ወሰደችብኝ፣ ችግር የለውም፣ ወስዳብኛለች። ግን እኔ ሌባ ማለት ነው። ሌባ እንደሆነሽ አላቅሽም።

ግን የት አለ ፍራንክ እያደረኩሽ ነው? ቤተሰብ አሳዘነችኝ። ዋሪያ ምን እሺ ብላ ትወጣለች። በጥፊ የምትይኝ ይመስሎኝ እኮ እየሸሸሁሽ ነበር።

የምር የወሰድኩት ይመስላል። እንዴሻላ አሁን ወርቁን አሳያቸው ያለው የምር በጣም ፍራንክ ነው። ለቤተሰብ ሁሉ ነገር ያለው እኔ አንቺን መቼም እንደዚህ አላደርግሽም። የመሸ ነው ቤተሰብና በዚህ ሰዓት